እዝህ ክንማን ማለት ነው። እግዚአብሔር አብን ትፈለፍሩ በአምሳ ሳንቲም ትለዘር ነው። አብረን ነበር ታገዳችሁ ትክክለኛ ትማራላችሁ ሰው ታገዳላችሁ። ካላገዳችሁ ደሞ በጊዜ አገዳችሁ አንዳንድ ነገር ያው ወደ ጥፋት ትመለሳላችሁ። ግን ከጥፋት ደግነት ብለውን ይህች መቁጠሪያ የአባለጎስ ማበጃችን ምን አባለጎስ ደግ ባስተማሩም ማለት ነው። ይቺ ምንድነች? አልጋቸው ነች ምናቸው፣ መቃብራቸው ነች። ይች ምንድነች? መቁጠሪያቸው ነች። ይችን ማናዳ ነች ከሰባት መቶ ሺህ ምናምን የምታድን መቁጠሪያቸው ይች ነች። አልጋቸውም ይች ነች፣ መቃብራቸውም ይች ነች። እኔ እድሜ እዚህ ደርሷል። እንግዲህ ልገሳቸው እድሜ ደግሞ እኔም ቢያደርሰኝ ወዳለሁ፣ እናንተን ቢያደርሳችሁ እግዚአብሔር ደግሞ እንደዚህ እንደመጣችሁ ድጋሚ ሰውዛችሁ እንድመጡ እናንተ ፈቃድ ይሁንልን መንፈስ ቅዱስ እንደቀረባችሁ፣ ሌላው ደግሞ መንፈስ ቅዱስ ያልቀረበው እንዲቀርብ ይሆንልን ብለን እናመሰግናለን። እንወዳችኋለን።